ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ጋ ሁሉ ሰላም ፈጣሪ ይመስገን። ዛሬም እንግዲህ ፈጣሪ ፈቅዶ ደግሞ በሌላ ቪዲዮ ደግሞ እንግዲህ ከች ብያለሁ ማለት ነው። እንግዲህ እንደተለመደው ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። እናንተም ደግሞ በጥሞና በትዕግስት እንግዲህ እንድታዳምጡኝ በታላቅ አክብሮት ነው የምጠይቀው ማለት ነው። እንግዲህ ዛሬ ማካፍላችሁ ከባለፈው የቀጠለው ቪዲዮ ነው ማለት ነው። በባለፈው ቪዲዮ እንግዲህ ሳተላይቶችን በሚመለከት እንግዲህ ስለ ሳተላይቶች እንግዲህ እንዲሁም ስለ ስፔስ ክራፍቶች እንግዲህ የመምጠቅ የማምጠቅ ሂደቶች በተወሰነ ደረጃ በዩቲዩብ በአኒሜሽን መሰረት እንግዲህ መረጃዎችን አካፍያችሁ ነበረ ማለት ነው። ቪዲዮን ያጠናቀቅ ነው ሁለቱም ቪዲዮዎች። ዛሬ ደግሞ እንግዲህ በዚህኛው ቪዲዮ ደግሞ የሳተላይቶችን የምህዋር አይነትና ሳተላይቶችን ደግሞ በሚሰጡት ተግባር መሰረት እንግዲህ ከፍለን የምናይበት መረጃ ነው የሚሆነው ማለት ነው በዚህኛው ቪዲዮ የማካፍላችሁ። አሁን በቀጥታ ወደ መረጃው አመራለሁ ማለት ነው። እንግዲህ በዚህኛው ምስል ላይ እንግዲህ የምናየው እንግዲህ የሳተላይቶችን የምህዋር አይነት እንዲሁም ደግሞ የሳተላይቶችን የምህዋር አቅጣጫ እንዲሁም ደግሞ እነዚህ ምህዋር እነዚህ ሳተላይቶች ከመሬት ከፍል ብሎ በሚያደርጉት ምህዋር ላይ ከመሬት የሚኖራቸውን የከፍታ ልክ ደግሞ በኪሎ ሜትር መረጃዎችን የማካፈላችሁ ነው ማለት ነው። እንግዲህ የሳተላይቶች ምህዋር በዋናነት እንግዲህ በሶስት ነው የሚከፈለው እንግዲህ እነሱም ሎወር ሚድል አርዝ ኦርቢት እና ጆስቴሽነሪ አርዝ ኦርቢት ብለን በሶስት እንከፍላቸዋለን ማለት ነው። ይሄ እንግዲህ ሎር አርዝ ኦርቢት ማለት እንግዲህ በታችኛው የመሬት ምህዋር ላይ በዛ ምህዋር ላይ መሬትን የሚዞሩ የሳተላይቶች ናቸው። ሌላው ደግሞ ሚድል አርዝ ኦርቢት ደግሞ በመካከለኛው የመሬት ምህዋር ላይ መሬትን በምህዋር የሚዞሩ የሳተላይት ምህዋር አይነት ነው ማለት ነው። ሌላው ደግሞ ጆስቴሽነሪ ደግሞ ከመሬት በጣም ከፍ ብሎ በከፍ ባለ ምህዋር ላይ እንግዲህ ምድራችንን በምህዋር የሚዞሩ እንግዲህ ሳትላይቶች የምህዋር አይነት ነው ማለት ነው። እንግዲህ እያንዳንዱን በዲቴይል ለማየት ያህል እንግዲህ የመጀመሪያው ሎወር እርዝ ኦርቢት እንግዲህ ይሄ የምህዋር ይችነች ማለት ነች። ሎወር እርዝ ኦርቢት ምላት እንግዲህ ይችኛዋ ከስር ወደ ጠጋ ብላ ለምድራችን ጠጋ ብላ ያለችው እቺኛ እቺኛ ሳተላይት ምህዋር ነው ማለት ነው። እንግዲህ አቅጣጫው ምንድን ነው ብለን የምህዋሩ አቅጣጫ እንግዲህ ፖላር ኦርቢት ነው። ፖላር ኦርቢት ማለት እንግዲህ የምድርን የደቡብ ዋልታና የሰሜን ዋልታን ተከትሎ የሚደረግ የምህዋር አይነት ነው ማለት ነው። እንግዲህ ይሄኛው የሎር እርዝ ኦርቢት እንግዲህ ከመሬት ያለው ከፍታ እንግዲህ እስከ 2000 ኪሎ ሜትር ከመሬት ከፍ ብሎ ያለ ምህዋር ላይ የሚገኝ ምህዋር ነው ማለት ነው። እንግዲህ ሌላው እንግዲህ ሚድል እርዝ ኦርቢት እንግዲህ ይሄኛው ነው ማለት። ሚድል እርዝ ኦርቢት ማለት ይሄኛው ምህዋር ነው ማለት ነው። ይሄ ምህዋር እንግዲህ ምን አይነት የአቅጣጫ ነው የሚከተለው? ኢንክላይንድ ኦርቢት ነው የሚለው። ኢንክላይንድ ኦርቢት ማለት ዘመም ብሎ የሚደረግ ምህዋር ነው ማለት ነው። ስለዚህ የምድር ወገብንም ሳይከተል እንዲሁም ደግሞ የሰሜንና የደቡብ ዋልታንም ሳይከተል ከዛ ውጪ የሆነ ምህዋር ዘመም ብሎ የሚደረግ የምህዋር አይነት ነው ማለት ነው የምህዋር አቅጣጫው ነው ማለት ነው። እንግዲህ ይሄኛው ከመሬት ያለው ከፍታ ደግሞ ከ2000 እስከ 36000 ኪሎ ሜትርን የሚሸፍን በዚህ ውስጥ የሚደረግ የምህዋር አይነት ነው ማለት ነው። ሌላው ሶስተኛው እንግዲህ ጂኦስቴሽነሪ እርዝ ኦርቢት ነው ማለት ነው። እንግዲህ ጂኦስቴሽነሪ እርዝ ኦርቢት እንግዲህ በጣም ከፍ ብሎ ያለ የምህዋር አይነት ሲሆን እንግዲህ ዳይሬክሽኑ ደግሞ ምን አይነት ዳይሬክሽን ነው የሚያደርገው? ይሄኛው ምህዋር ኢኳቶሪያል ኦርቢት ነው ማለት ነው። ኢኳቶሪያል ኦርቢት ማለት ነው ይሄኛው ነው ማለት ነው። የጂኦስቴሽነሪ ኦርቢት ኢኳቶሪያል ኦርቢት ነው። በሌላው አቅጣጫ ኢኳቶሪያል ነው ማለት ነው። የምድር ወገብን ተከትሎ የሚደረግ ምህዋር ነው ማለት ነው። እንግዲህ እንደምታዩት ይሄኛው ቀጥታ ምድራችንን በምድር ወገብን ልክ ተከትሎ የሚደረግ ምህዋር ነው ማለት ነው። እንግዲህ ከመሬት ያለው ከፍታ ከ36,000 ኪሎ ሜትር በላይ ነው ማለት ነው። ስለዚህ የሳተላይቶች የምህዋር አይነት በአጭሩ በዚህ ልክ ይህን ይመስላል ማለት ነው። ሁለተኛ እንግዲህ የማካፍላችሁ ደግሞ የሳተላይት አይነቶችን ነው ማለት ነው። እንግዲህ ሳተላይቶች እንግዲህ በሚሰጡ ጥቅም መሰረት በማድረግ በዋናነት እንግዲህ በአራት ይከፈላሉ። እነሱም እንግዲህ የመጀመሪያው ኮሚኒኬሽን ሳተላይት ነው፣ ሁለተኛው እርዝ ኦብዘርቬሽን ሳተላይት እንዲሁም ሶስተኛው ናቪጌሽን ሳተላይት እና አራተኛው ሳይንቲፊክ ወይ ደግሞ አስትሮኖሚካል ሳተላይት ብለን በአራት እንከፍላቸዋለን ማለት ነው። እያንዳንዱን ለማየት ያለ እንግዲህ የመጀመሪያው ኮሚኒኬሽን ሳተላይት ኮሚኒኬሽን ሳተላይቶች እንግዲህ ምን አይነት ፋንክሽን ነው ያላቸው ብለን ስንል እንግዲህ ሪሌይ ሬዲዮ፣ ቴሌቪዥን እንደ ቴሌፎን ሲግናልስ እንደ ኢንኤብሊንግ ሎንግ ዲስታንስ ኮሚኒኬሽን እነዚህ እንግዲህ ለሬዲዮ፣ ለቴሌቪዥን እንዲሁም ደግሞ ለስልክና እንዲሁም ደግሞ ለረዥም ርቀት ለሚደረጉ ኮሚኒኬሽን የሚያገለግሉ ኮሚኒኬሽን ናቸው ማለት ነው። እንግዲህ ኤግዛምፕሎች ለምሳሌ ቲቪ ብሮድካስቲንግ ሳተላይቶች አሉ፣ መሪታይም ኤንቫይሮንመንታል ሳተላይቶች አሉ፣ ሌላው ደግሞ ኤሮ ኤሮኔቲካል ኮሚኒኬሽን ሳተላይቶች አሉ፣ ደግሞ ሚሊተሪ ኮሚኒኬሽን ሳተላይቶች እነዚህ ሁሉ የኮሚኒኬሽን ሳተላይት አይነቶች ናቸው ማለት ነው። እንግዲህ ኦርቢታቸው ምንድን ነው? የኮሚኒኬሽን ሳተላይት ምን አይነት ኦርቢት ነው የሚከተሉት ብለን ስንል እንግዲህ የኮሚኒኬሽን ሳተላይቶች በዋናነት እንግዲህ ጆ ስቴሽነሪ ርዝ ኦርቢት ናቸው የሚከተሉት ማለት ነው። ይሄ ማለት ምን ማለት ነው? ከመሬት ከፍተኛውን የሆነው ከ36000 ኪሎሜትር በላይ በሆነ ኪሎሜትር ላይ ምድራችንን እንግዲህ በምህዋር የሚዞሩ የሳተላይት አይነቶች ናቸው ማለት ነው። ሁለተኛው እንግዲህ የሳተላይት አይነቶች እንግዲህ እርዝ ኦብዘርቬሽን ሳተላይት ነው የሚባሉት በሌላው አባባል እንግዲህ በአማርኛው የመሬት ምልከታ ሳተላይት ተብለው ነው የሚጠሩት ማለት ነው። እነዚህ እንግዲህ በዋናነት እንግዲህ ፈንግን አይነት ፋንክሽን ማለት ተግባር ያላቸው ሞኒተር አርዝ ሰርቬስ፣ ይሄ ደግሞ የመጀመሪያው የመሬትን የውጭውን ገጽ እንግዲህ ሞኒተር ያደርጋል። ደግሞ በስለ መረጃ ይተነትናል፣ ማለት ሌላው ደግሞ አትሞስፌር ነው። ሌላው የመሬትን ከባቢ አየርን የስለሱ መረጃዎችን የሚሰበስብ የሚያጠና ነው። ሌላው ደግሞ ኦሽን ነው። የውቅያኖሶችን እንቅስቃሴ ላይ ስለዚህ የሚያጠና ሳተላይቶች ናቸው። ሌላ ወይዘር አለ ወይዘር ፎርካስቲንግ አለ። ሌላ ደግሞ እንዲሁም የአየር ትንበያ ሳተላይቶች እነዚህ በሙሉ እንግዲህ በእርዝ ኦብዘርቬሽን ሳተላይት ውስጥ የሚካተቱ ናቸው። ማነው ኤግዛምፕሎች አሉ። ለምሳሌ ዌዘር ሳተላይቶች አሉ፣ የመሬት የአየር ትንበያ ሳተላይቶች፣ ኤንቫይሮንመንታል ሞኒተሪንግ ሳተላይት ደግሞ የአካባቢ ጥበቃ ላይ የሚሰሩ ሳተላይቶች አሉ። ሌላው ደግሞ ማፒንግ ሳተላይት፣ ይሄ ደግሞ መሬትን ማፒንግ ለመስራት ወይ ደግሞ የመሬት ካርታ ለመስራት የሚያገለግሉ ሳተላይቶች ወዘተ እዚህ ውስጥ ይካተታሉ ማለት ነው። ምን አይነት ኦርቢት ነው የሚከተሉት? የኤርዝ ኦብዘርቬሽን ሳተላይቶች እንግዲህ በዋናነት እንግዲህ እነዚህ የሚከተሉት ፖላር ነው ማለት ነው። ፖላር ማለት ደግሞ ፖላር ኦርቢት ማለት የመሬትን የደቡብ ዋልታና የሰሜን ዋልታን አቅጣጫ ተከትሎ የሚደረግ ኦርቢት ነው ማለት ነው። በሌላ አባባል እንግዲህ ምን አይነት ኦርቢት ነው ብለን ደሞ ልንወስደው እንችላለን። ሎር እርዝ ኦርቢት ወይ ደግሞ ቤታችን የመሬት ምህዋር ላይ የሚደረግ ሳተላይት ኦርቢት ነው ብለን እንወስደዋለን ማለት ነው። ሌላው ሶስተኛው ሳተላይቶች እንግዲህ ናቪጌሽን ሳተላይት ናቸው የምላቸው እነዚህ ደሞ ፕሮቫይድ ፕሪሲየስ ፖዚሽኒንግ ኤንድ ታይሚንግ ኢንፎርሜሽን ፎር ናቪጌሽን ፐርፐስ። እነዚህ ደሞ የመሬት የካርታ ስራ ወይ ደሞ ማፒንግ አገልግሎት የሚያገለግሉ ወይ ደግሞ ፖዚሽኒንግ የአንድን ነገር የአንድን ነገር አድሬስ ያንን ነገር አቅጠንትን መዳረሻ ቦታን ማፒንግ ለማድረግ የሚያገለግሉ የሳተላይት አይነቶች ናቸው ማለት፣ ለምሳሌ ጂፒኤስ አለ። ጂፒኤስ እንግዲህ ግሎባል ፖዚሽኒንግ ሲስተም ይባላል። እንደዚህ አይነት ሳተላይቶች እዚህ ውስጥ ይካተታሉ ማለት ነው። ሌሎችን ብዙ አሉ ማለት ነው። ኦርቢት እንግዲህ የሚያደርጉት በዋናነት እንግዲህ በሚዲየም እርዝ ኦርቢት ላይ ነው ማለት ነው። በሚዲየም እርዝ ኦርቢት ደግሞ በኢንክላይንድ ኦርቢት ነው። ኢንክላይንድ ኦርቢት ማለት እንግዲህ ዘመን በምድራችንን ዘመን ባለ ምህዋር የሚያደርግ እስከ እስከ 6000 ኪሎ ሜትር ከፍታ ውስጥ የሚደረግ የመዋር አይነት ነው ማለት ነው። ሌላ እንግዲህ በመጨረሻ ምን አደረው እንግዲህ የሳተላይት አይነቶች ሳይንቲፊክ ወይ ደግሞ አስትሮኖሚካል ሳተላይቶች ናቸው። እነዚህ ደግሞ ለሳይንቲፊክ ወይ ደግሞ ለምርምር ስራ የሚያገለግሉ የሳተላይት አይነቶች ናቸው ማለት ነው። እንግዲህ ኮንዳክት ሳይንቲፊክ ሪሰርች ወይ ደግሞ ሳይንቲፊክ የሆኑ ምርምሮችን ለመስራት ያገለግላል። ኦብዘርቭ ስፔስ ሌላው ደግሞ የህዋ ያው ስፔሱን ደግሞ ኦብዘርቭ ለማድረግ ወይ ደግሞ ለይመሪ የስፔስ ምልከታ ለማድረግ ያገለግላሉ። ስቴዲ ዘ ዩኒቨርስ፣ አንዴ ደግሞ አጠቃላይ የዩኒቨርሱን እንቅስቃሴ ለማጥናት የሚረዱ ሳተላይቶች ናቸው። ለምሳሌ ጀምስ ዌብ ስፔስ ቴሌስኮፕ አለ። ይሄ ትልቁ ትልቁ ሳተላይት ነው። በጣም ትልቁ ሳተላይት ነው ብዙ ከስርዓተ ፀሐይ ውጭ ያሉትን የስፔሱን እንቅስቃሴ ሌሎች የጠፈር እትኖችን ሁሉ መረጃ ስለነሱ በቪዲዮም በፎቶም መረጃ የሚሰበስብ የሳትላይት አይነት ነው ማለት ነው። እንግዲህ እነዚህ በሙሉ እንግዲህ ሳይንቲፊክ አስትሮኖሚክ ሳትላይት ይባላሉ ማለት ነው። እንግዲህ ምን አይነት ኦርቢት ነው የሚከተሉት ብለን ስንል እንደየሚሽኑ ወይ ደግሞ እንደየ ሪሰርቹ አይነት ይለያያል ማለት ነው። እንግዲህ በጣም ራቅ ብለው የሚደረጉ ምርምሮችን ለመስራት የሚያገለግሉት ምናልባት በጂኦ ስቴሽነሪ ኦርቢት ውስጥ ይከፍላሉ። መሀል ላይ የሚደረጉ ደግሞ በሚድል እርዝ ኦርቢት ላይ ይካፍላሉ። ዝቅ ካሉም ደግሞ እንደየ ርቀታቸው መጠን እንግዲህ በሎው እርዝ ኦርቢት ውስጥ ይካተታሉ ማለት ነው። ስለዚህ እንግዲህ ዛሬ የሳተላይቶችን የምህዋር አይነትና ሳተላይቶችን በሚሰጡት አገልግሎት መሰረት እንግዲህ መረጃዎችን ለማካፈል የሰራሁት ቪዲዮ በዚህ መልኩ አጠናቅ ያለው። ስለተከታተላችሁኝ በጣም በጣም አርግቼ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮነት ጥበቃና እገዛ ከእናንተ ጋር ይሁን። ወዳችኋለሁ። ባይ ባይ